ይዋለ ከዛም ላይ ያለውን ቆዳ ገፍ እናስወግዳለን። እሱን ከጨረሰን በኋላ ወደ መበለት መጀመሪያ ክንፉን ነው የምንቆርጠው። ክንፉን በቀላሉ እንደዚህ እናለያዩዋለን፣ መገጣጠሚያውን በመፈለግ የታፋው አጥንት እንዲህ እንዲወጣልን ወደኋላ ዶሮን እንስበውና በምታዩት መልኩ እንቆርጠዋለን። ግማሽ ድረስ ከቆረጥን በኋላ ሳብ ስታረጉት እንደምትመለከቱት ይወጣል። እሱን እንደጨረስን ዶሮ እናዞርና በቁመቱ እናቆመዋለን። እንደምታዩት ክንፉን በዚህ መልኩ መሀል ለመሀል ሰንጠቅ እናደርገዋለን። የሚይዙትን ጅማቶች ከቆረጥን በኋላ እሱን በምት በምትመለከቱት መንገድ ወደ ኋላ ስትስቡት ይወጣል። በዛኛውም በኩል እንደዚሁ ነው የምናደርገው። ጅማቱ እንደምትመለከቱትን በጥስና ሙሉ ለሙሉ ወደ ኋላ ስንስበው በሚያረካ መልኩ ይወጣል ማለት ነው። ፈረሰኛውን ደግሞ ከጀርባው ለመለያየት እዚህ ጋር የምትመለከቷቸውን ሁለት አጥንቶች ከፈረሰኛው ጋር የተያያዙ ናቸው። በምታዩት መንገድ ትቆርጧቸውና ወደ ኋላ በምትስቡበት ጊዜ እንደዚህ ይወልቃል። የተቀረውን በቢላ ትቆርጣላችሁ። ፈረሰኛውን ለያያችሁት። ፈረሰኛው ላይም አንዳንድ አጥንቶች ስለሚቀሩ እነሱም በቀላሉ እንደዚህ በእጃችሁ ማውጣት ትችላላችሁ። ፈረሰኛውን ጨርሰን ደግሞ አንገቱን እንደዚህ በምታዩት መንገድ እንለያየዋለን። አንገቱን ከጨረስን በኋላ መቋደሻውን መሀል ለመሀል ሰንጥቀን የምታዩትን ወዳውን እንልጣለን። ከዛም አከርካሪው ጋር ያለውን ሁለት አጥንቶች አውጥተን ይህን ይመስላል። 12ቱ ብልት ማለት ነው። ይህ ቪዲዮ ከጠቀማችሁ ላይክ፣ ፎሎ፣ ሼር፣ ኮፒሊንክ አርጉልኝ። ይመቻችሁ።